ስደት የተጀመረው በአባታችን በአዳምና በእናታችን በሔዋን ነው። እነዚህ ወላጆቻችን ሕገ እግዚአብሔርን አፍርሰው በሞተ ሥጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነም ተፈርዶባቸው ለ5500 ዘመን ከነበሩበት ተድላ ደስታ ካሉበት ገነት ተሰደው ወደ መድረ ፋይዳ ወርደዋል። በዚያም በስደት ዘመን ሳሉ የዳግማዊ አዳም የመሲህ ክርስቶስን መምጣት ደግሞም ምክንያተ ድኂን የሆነች የእመቤታችን የቅድስት ድንግል ማርያም ከእነርሱ ዘር የመገኘቷን ነገር ሲናፍቁ ኖሯል። ሊቁ አባ ሕርያቆስ እመቤታችንን ባመሰገነበት ድርሳኑ አንቲ ውእቱ ተስፋሁ ለአዳም አመይት ሰደድ እምገነት ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ በማለት እንዳመሰገናት አባታችን አዳም 5500 ዘመን እስኪ ደርስ ተስፋው ይፈጸምለትና ከተሰደደበት ይመለስ ዘንድ ዘመኑን ሲቆጥር ኖሯል። የቅዱሳን ስደት ቅድመ ልደተ ክርስቶስም ሆነ ድህረ ልደተ ክርስቶስ እጅግ ብዙ የሆኑ ቅዱሳን ስለ ጽድቅ ተሰደዋል። ጌታችን በአንቀጸ ብፁዓን ትምህርቱ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና በማለት ከእነርሱ አስቀድሞ በዚህ ምድር የነበሩ ነቢያት ስደትን ጨምሮ የተቀበሉትን መከራ ነግሮናል። ሊቀ ነቢያት ሙሴ ከፈርዖን ዳዊትም ከሳኦል ፊት መሸሻቸውና መሳደዳቸው በመጽሐፍ የተገለጠ ነው። ነቢዩ ኤልያስም ከንጉሡ አክዓብና ከንግሥቲቱ ኤልዛቤል ሸሽቶ መሰደዱን እናነባለን። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከዚያሽ ከተማ ቢያሳድዷችሁ ወደ ሌላይቱ ከተማ ሽሹ በማለት እንዳስተማራቸው ቅዱሳን አባቶቻችን ሐዋርያትም አይሁድን ከመፍራታቸው የተነሳ በየጊዜው ሸሽተዋል። ቅዱስ ጳውሎስ በደማስቆ ከተማ ከንጉሥ አርስጣስዮስ በታች የሆነው አለቃ ሊይዘው በወደደ ጊዜ ምእመናን በመስኮት ቅርጫት አውርደውት ከእጁ ማምለጡን ጽፏል። ደግሞም ስለ ተቀበላቸው የስደት መከራዎች ለቅዱስ ጢሞቴዎስ ሲገልጥ፣ በዘመኑ ስደትና መከራ መቀበሉን ከሁሉም ደግሞ እግዚአብሔር እንዳዳነው ነግሮታል። ስደትን መታገሥ የቅዱሳን ስደት ቤተ ክርስቲያን በዓለም ሁሉ እንድትሰፋ ወንጌል በዓለም ሁሉ እንዲሰበክ ምክንያት ሆኗል። ቅዱሳን በደረሱበት ሁሉ ቤተ ክርስቲያንን ሰርተዋል፣ ወንጌለ መንግሥትን ሰብከዋል። ስለዚህ ክርስቲያኖች ክርስቶስን በማምለካቸው የሚጠብቃቸው ስደት መኖሩን ኢየሱስ ክርስቶስንም በማምለክ ሊኖሩ የሚወዱ ሁሉ ይሰደዳሉ ተብሎ ተገልጧል። ሆኖም ቅዱስ ጳውሎስ ትዕግሥትም መከራ ነው፣ በመከራም ተስፋ ይገኛል ተስፋም አያሳፍርም፣ በሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን መልቷልና በማለት በዚህ ፈተና የሚጎበኙትን ያጽናናቸዋል። ቅዱስ ዳዊት በእግዚአብሔር የምታምኑ ሁላችሁ ታገሱ፣ ልባችሁንም አጽኑ ይለናል። ዳግመኛም እግዚአብሔርን በትዕግሥት ደጅ ጠናሁት እርሱም ተመልሶ ሰማኝ፣ የለመናይንም ቃል ሰማኝ፣ ከጥፋት ጉድጓድ ከረግረግ ጭቃም አወጣኝ፣ እግሮቼንም በዓለት ላይ አቆማቸው አረማመዴንም አጸና በማለት ከመጣብን መከራ የሚያወጣን ሊመጣብንም ካለው ደግሞ የሚጠብቀን እርሱ እግዚአብሔር በመሆኑ በፍጹም እምነትና መታመን በጽናትና በትዕግሥት ልንቀበለው ይገባል። ቅዱስ ጴጥሮስ ስደትን የመሰሉ መከራዎች ሲገጥሙን መታገስ እንደሚኖርብን ሲያስተምር በድላችሁ የመጣባችሁን ብትታገሱ፣ ምስጋናችሁ ምንድን ነው? ነገር ግን መልካም እየሰራችሁ፣ የደረሰባችሁን ግፍ ብትታገሱ በእግዚአብሔር ዘንድ የምታስመሰግን ይህች ናት ሲል፣ ዳግመኛም ደግሞ ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ፤ የሚያስፈራሯችሁንም አትፍሩ፣ አትደንግጡም። በማለት ትዕግሥታችን ያለ ዋጋ እንደማትቀር ያሳስበናል። የስደት ፍሬ መሰደድ መታዘዝ ነው። በክርስትናም መሰደድ መኖሩን ከላይ ባነሳናቸው የቅዱሳት መጻሕፍት ኃይለ ቃላትና ምሳሌ ባደረግናቸው የቅዱሳን ሕይወት ተመልክተናል። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከዚያሽ ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ በማለት እንዳዘዘን ክርስቶስን በማምለካችን የሚያሳድደን ቢኖር በተድላና በሐሴት እንቀበለዋለን። ብዙዎች ቅዱሳን ይህንን ፈጽመዋል። በዘመናችንም ለዚህ የተመረጡ ክርስቲያኖች በሃይማኖታቸው ምክንያት ሲሳደዱ ተመልክተናል፣ እየተመለከትንም ነው። ታዲያ ይህንን መከራ በአኮቴት ስንቀበል ዋጋችን ምንድነው ማለታችን አይቀርም። ጌታችን በአንቀጸ ብፁዓን ትምህርቱ እንደገለጠው ስለ ጽድቅ የሚሰደዱ ብፁዓን ናቸው በማለት እውነትንና ጽድቅን ለማወቅ ወይም ለማስተማር በምናኔ ምክንያት ሀገራቸውን ጥለው የሚሰደዱ ወይም የተሰደዱ ብፁዓን መሆናቸውን ተናግሯል። ለእነዚህ ቅዱሳን የሰው ሀገሩ ምግባሩ ነውና ስለ ጽድቅ ሲሉ መከራ ለተቀበሉት ሁሉ ሀገረ ሕይወት፣ ገነት፣ መንግሥተ ሰማያት ለእነርሱ ተሰጥታለች።